ጊዜና ትኩረት መስጠት አለመቻል አብዛኛዎቻችን ጋር ያለ ችግር ነው። ታዲያ እንደዚህ አይነት ተግዳሮቶች ደግሞ በጥንዶች መሀል መሳቀቅና እና ከዚያም አልፎ ደግሞ ተስፋ መቁረጥ እንዲሰማቸው ሊያደርጋቸው ይችላል። ከዚሁም ጋር ተያይዞ ታዲያ ሌሎች አማራጮችን እንዲመለከቱ ሊያስገድዳቸው ይችላል ስለዚህ ልቡ ውስጥ ያለሽው ብቸኛ ሴት እንዳልሆንሽ የሚጠቁሙ ወይም ደግሞ ወንዱ ልጅ ልቡ መሸፈቱን የምታውቂባቸው ነገሮች አሁን የምንመለከት ይሆናል በያላችሁበት ሁሉ ሰላም ጤና ፍቅር ለእናንተ የሆኑ ውድ ቤተሰቦቼ እንደምን ቆይታችኋል እንደምን ከርማችኋል ዛሬም በአዲስ ትምህርታዊ ርዕስ ተመልሰን መጥተናል የዛሬው መልእክታችን ከመቀጠላችን በፊት ወይም ቪዲዮ ላይክ በማድረግ ቻናላችንም ደግሞ ሰብስክራይብ በማድረግ እንድትጀምሩ ከወዲሁ ጋብቸኋለሁ መልካም ቆይታ በተለይ በዚህ ዘመን ተራሮ ጠው ተፍጨርጭሮ ኑሮን ለማሸነፍ በጣም አስቸጋሪ እየሆነ መጥቷል። አይደለም ሁላችንም የምንስማማበት ጉዳይ ስለሆነ ታዲያ እዚሁም ጋር ተያይዞ ደግሞ የሚነሳው በተለይ የፍቅር አጋሮች ሌሎች ሴቶችን አይቶ ቢያደንቅ ችግር እንደሌለው ይታወቃል። ነገር ግን ችግር የሚያመጣው እርሱ የሚያያቸው እይታዎቹ ወይም ደግሞ እርሱ የሚሰነዝራቸው አድናቆት ከፍ እያለ ሲመጣ ወይም ደግሞ ወደ አላስፈላጊ ቅርርቦች መፍጠር ሲመጣ፣ መስመር እየሳጠ ሲመጣ በመሀከላቸው ያለውን የፍቅርን ግንኙነት ማሻከር ይጀምራል። ማለት ማለት ስለዚህ አሁን ካንቺ ጋር ያለው ልጅ ሌሎች ሴቶችን ካትናቁት በዘለለ የሆነ የምታይበት ምልክቶችን አሁን የምንዘረዝራቸው ምልክቶች የምታይበት ከሆነ እነዚህ በልቡ ውስጥ ያለሽው አንቺ ብቻ እንዳልሆንሽ የሚጠቁሙ ነገሮች ናቸው። ልብ በይ፣ እነዚህ ነገሮች ብቻ አይተሽ ደግሞ ያልሆነ አይነት ውሳኔ ውስጥም ደግሞ እንድትገቢ አይደለም የሚጠቁሙ ምልክቶች መሆናቸ በዚሁ አጋጣሚ ላስገነዘብሽ ይፈልጋሉ። እነዚህ ምልክቶች ካወቅሽ፣ ከዚህ በኋላ ወንድ ልጅ አይሸውደሽም። ምክንያቱም ከዚህ በፊት ይህ ነገር ባለማወቅሽ ተሸውደሽ ሁሉ ልጅ ልብ አሳዝኖች አንቺ ለእርሱ ብለሽ ከሰው ከቤተሰቦች ከጓደኞች ተለይተሽ ከሱ ጋር ጊዜሽን ኢንቨስት በማድረግሽ ይህን ነገር ግን ሳይገነዘብ ወደ ሌላ አይኑ ሲከጅል ልብሽ አዝኖ ተሰብረሽ አዝነሽ ሊሆን ይችላል። ነገር ግን ካሁን በኋላ እንዳትሸወጂ እነዚህን ነገሮች የፍቅር አጋርሽ ብለሽ የቀረብሽ ወንድ የምታይበት ከሆነ ከኋላው የሆኑ ነገሮች እየተከሰቱ ናቸው ወይም ደግሞ ሌላ ምዕራፍ እየጀመረ መሆኑን በጥንቃቄ መገንዘብ ይኖርብሻል ማለት ነው። ታዲያ የመጀመሪያው የሚሆነው በልቡ ውስጥ ያለ ለሽ አንቺ ብቻ እንዳሉ የሚነግረን ነገር የፍቅር አጋሪሽ ከሆነ ጊዜ በኋላ ስለሆነች ሴት ማውራት ይጀምራል። ስራ ባልደረባ ሊሆን ይችላል፣ መንገድ ላይ ስለተዋወቃት ሴት ሊሆን ይችላል፣ እነርሱ ሰፈር ውስጥ ስላለችው ሴት ሊሆን ይችላል። እና ስለሌሎች ሰዎች ሰው የጊዜ ወይም ደግሞ ስለሴቶች በየጊዜው ያወራሻል። እዚህ በተለይ አንዷን ነጠል አድርጎ አውጥቶ ሁሌ በቃ ስሟን ሳያነሳ መዋል ማደር እስከሚከብደው ድረስ ያወራሻል ማለት ነው። እሷ እኮ እንደዚህ ነች፣ እሷ እንደዚህ ነች፣ ጸባዩ እንደዚህ ነው። አላደለ በኔጌቲቭ መንገድ ብቻ አይደለም እኮ አሁን የሚያደናንቃት ወይም ደግሞ የሚያምራት መልካም መልካም ጎድማ እሷ እንደዚህ ነች እሷ እንደዚህ ነች አንቺ ምን እንድትይ ነው አንቺ ከእሷ ጋራ እያነጻጸረ ማየትን ይጀምራል ማለት ሴቶች ደግሞ በጣም ብልሃተኞች አይደላችሁ በቀላሉ ልትነቂበት ስለሌሎች ሴቶች አጥብቆ የሚያወራው ከሆነ ወይም ደግሞ በንግግሩ መሃል በተለይ አንዷን ሴት ቦልድ አድርጎ ወይም ደግሞ ጠንከር አድርጎ ሁሉ ጊዜ ስሟን እያነሳ የሚያወራ ከሆነ መጠርጠር አስፈላጊ ነው ሌላው ልቡ መሸፈቱን የምታውቂበት መንገድ አንዱ በጣም ጥቃቅን ለሆኑ ስህተቶች ሰበብ እየፈለገ ወደ ጸብ ይገባል፣ ጸብ ይጀምራል ማለት ነው። በትንሹም በትልቁም ቁጣ ቁጣ ይለዋል። ነገር ይፍሶ የሚያልፈው ነገሮች አሁን ላይ በቃ ዝም ብሎ ከመሬት ተነስቶ ነገር ነገር ይለዋል። ስልክ አለማንሳት ሊሆን ይችላል። በቴክስትም ቢሆን መጨቃጨቅ ሊሆን ይችላል። ኦንላይን ላይ ሆኖ ደግሞ ኦንላይን ላይ ላይ አውራሽ ይፈልጋል። ሰላም ስትዩችን ማንጸባረቅ ይፈልጋል ማለት ነው። ወይም ደግሞ ይጀምራል። ይሄ ምንድን ነው ታዲያ? ማወቅ ያለብሽ እይታውን ከአንቺ ላይ አንስቶ ሌላዋ ላይ ማድረጉን አመላካች ምልክት ነው። ልብ በይ። ጸብጸብ የሚለው ብዙ ጊዜ በእርግጥ ባንቺን ጉዳይም ሳይሆን በዚህ አይነት ያለ የሚለውን ሪሌሽን ውስጥ ገብቶ ብቻ ሳይሆን ምናልባት በስራ ጫና ሊሆን ይችላል። ምናልባት ራሱ ኬሶች ሊኖሩት ይችላሉ። ነገር ግን እርሱ በግልጽ የሚታወቅ ነገር ስለሆነ አልፎ አልፎ በተለይ በመካከላቸው በሚደረጉ ደበቀ ቁጣ የሚሰሙ አይነት ስም ከሌላዋ ሴት ጋር አዲስ እይታ እየጀመረ መሆኑን ማወቅ አለብሽ። ሌላኛው እንግዲህ ልቡ መሸፈቱን የምታውቂበት ነገር ማንነቱን ከማታቁ ሰው ጋር በተደጋጋሚ የስልክ ጥሪዎችን ሊሆን ይችላል። የስልክ ቻት ሜሴጅ መላላክ ሊሆን ይችላል። እነዚህ አይነት ነገር ልምምዶችን ያደርጋል። በተለይ አውራቸው ስትሆኑ የሆነ ቴክስት ሲገባለት የመደናገጥ አይነት ስሜት፣ በተለይ ደግሞ ከአንቺ ጋር ሲሆን ስልኩን ወይ ማጥፋት ወይ ደግሞ ፍላይት ሞድ ላይ አድርጎ ምናም ማስቀመጥ። እሱን ብቻ ሳይሆን በቻለው አቅም ስልኩን ከራሱ ላለመለየት እረትን ያደርጋል። ይሄ ምንድን ነው? በቃ የሆነ የተጀመረ አዲስ ምዕራፍ እንዳለ ሁላችንም እንደምናውቅ ስ ስልካችን የራሳችን የሆነ ቁርኝነት አለን አለ ከስልካችን ጋር። ነገር ግን ከዛ ባለፈ ስልኩን ለአፍታም መሬት የማያስቀምጥ ከሆነ በተደጋጋሚ ደግሞ አንቺ እየተመለከተሽ ሊሆን ይችላል ወይም ደግሞ አንቺ በማዘናገጥ ለረጅም ሰዓት ስልክ የሚያወራ ወይም ደግሞ የሚጻጻፍ ከሆነ መጠርጠር በጣም አስፈላጊ ነው። ምክንያቱም በመካከላችሁ ያለው የፍቅር ህይወት ቀጥተኛ ግንኙነት አለው ተብሎ ስላሰበ ይህን የሚያደርጋቸው፣ ቴክስት የሚጻጻፋቸውን ነገሮች ለመደበቅ ይሞክራል። ስልኩን እንኳን አብረሽ ቁጭ ብለሽ ራሱ ቴክስት ማድረግ ወይም ደግሞ ቼክ ማድረግ ትችላለሽ ከአንቺ ሲቀመጥ ወይ ፍላይት ሞድ ላይ ያስቀምጣው ወይ ደግሞ ይዘበዋል ማለት ነው አዲስ ምዕራፍን የጀመረ ሰው ደቡ ከአንቺ ጋር የሌለው ወንድ ወይም ደግሞ መሄድ የፈለገ ወንድ ስለዚህ ይህን ልታውቂበት ይገባል ነው በጊዜና በእድሜሽ ምን እንዴት ነው የምትጫወተው ጫወታ አለ እ ስለዚህ እንደዚህ አይነት ጌሞችን የሚጫወትብሽን ሰው ቶሎ በጊዜው ሳይ ወንዶች በአብዛኛው ከአንቺ ጋር የፍቅር ስሜት ሲሰማቸው አብሮች ጊዜ ላለማሳለፍ ሲሉ የተለያዩ ሰበቦችን ሊጠቀሙ ይችላሉ ይሄ ምንድን ነው ስራ በጣም ይበዛብኛል ቢዚ ነኝ የሚለውን ነገር